ከመወለዱ በፊት ቤቢ ሻዋር የሚባል ነገር አይመቸኝም ግን ተጠብተ እየጠየቁ የሚገኙበት እጅግ ልብ ሰባሪ ክስተት ስለሆነ ሁሉም ተጠርጣሪውን ገዳይ ለመያዝ እርብርብም ስለሚደረግ እሱ ሀገር ከገባ የመያዝ እድሉ እጅግ የጨመረ ነው ሲልም መረጃውን አካፍሎናል። እሬ ይዘንላችሁ በመጣነው መረጃ መግቢያ ባደረግነው ቀን ቀንጨባ ርገንም ባካፈልናችሁ ግጥም ብዙዎች ስሜታዊ ሆነው ነበር። ቀጥታም ግጥሙ ክብሯን ጠብቃ ድንግልናዋን አስጠብቃ በክብር የተዳረችውን የትዝታን ህይወት በደንብ የሚገልጽ ነው ብለዋል ሙሉውን ግጥም አሁን ላንብብላችሁ አግብቸው በተክሊል አግብቸው በቁርባን ጨክኖ ሲገለኝ አመትስ መች ሞላን ስወደው ስወደው አብልጬ ከራሴ ባገባሁት ባሌ ተነጠቀች ነፍሴ ወንድ አላውቅም ነበረ የመጀመሪያዬ ገዳይን ጠራብኝ ይህ ቅድስናዬ ጌታን ሳገለግል በጾም በምህላ እኔም እንደ ጻድቃን አንገቴ ተቀላ ይብላኝ እንጂ ለእሱ በካራ ላረደኝ እኔ እስከነ ክብሬ እግዚአብሔር ጠራኝ። ሞት ለሁሉ የማይቀር የተፈጥሮ ህግ ቢሆንም የሰው ልጅ ተናብተሽኛ ነው ትዙዬ እኛ እያነባን ነው እያለን የዬ አንቺ ግን ሄደሻል እያልሽ መድዬ ነው ትወጩ ልበዳን የለም ከእንግዲህ አላይሽም አሁን አላይሽም።

አንጀቱ ተዘርግፏል። ከዛ መካመሬ ጣንስቼ እንትን አርገን በሻርቢ ነው ያሰርኩት በሻርቢ አስሬ ምናምን አድርገን ወደ ህክምና ያደርሰናል። ፈጣሪያ ስራ ስለሆነ ያው ፈጣሪያ አስታርፈዋል። ያው መጀመሪያ እግዚአብሔርን አመሰግናለሁ፣ ይመስገን ሁለተኛ ደግሞ በህግ አካሉን በጣም ነው የማመሰግነው። ተከሳሾቹ በአካባቢው የሰዎችን እንቅስቃሴ በመከታተል የወንጀል ድርጊቱን ፈጽመው ከተሰወሩ ሀያ አራት ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር መዋላቸዋል። ሁሉም ቀጠናዎች ማለት ነው ያለ ነው የለሚኩራ ስልሳ አንዱ ቀጠና ቢያንስ በፖሊስ ማዕከላት ማለት ነው ተገንብቶ ለህዝቡ ተደራሽ መሆን አለበት የሚለውን እቅድ ስላለ ነው ቦታ ያላገኘንም ቦታ ቅርብ ካሉት ማለት የወረዳ መስተዳደሮች ጋር በማነጋገር ቦታ እንዲገኝለት የማድረግ ነው። ቦታ ያገኘንለት ደግሞ የቀጠናውን ህብረተሰብ በማነሳሳት ማለት ነው። ማይከላቶቹ እንዲ በያዙ ድምፅ አልባ ስለት ጉዳት አድርሰው ከአካባቢው መሰወራቸውን የመሪ ሉቅ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ሰለሞን አበበና የግል ተበዳዮቹ እንዲህ ይገልጻሉ። በለሚኩራ ክፍለ ከተማ ልዩ ቦታው ፋኖዌል አካባቢ ከሚገኝ ማሳ ውስጥ ነው ወንጀሉ የተፈጸመው። ደፈጣ በመያዝ የግል ተበዳዎች ሁለት የግል ተበዳዎች በአካባቢው በሚያልፉበት ሰዓት ላይ ቁሙ የሚል ትዕዛዝ ይሰጧቸዋል። በቆሙበት ሰዓት ላይ መታወቂያ አውጡ በማለት ያዟቸዋል። ምንድናችሁ እናንተ የሚል ጥያቄን ያቀርባሉ። በዚህ ሰዓት ጩቤ አንደኛው ተጠርጣሪ ከጎኑ ያወጣል ከጎኑ ከወጣ በኋላ ይሄ ይታያቸዋል፣ ወይ እዚህ ማደርጋችሁን አታውቁም ሲሉ አንደኛው የግል ተበዳይ ከመካከላቸው ሮጦ ሲያመልጥ ሁለቱ ተጠርጣሪዎች ተከትለው ሄደው ሆዱን በመውጋት ከሆድ እቃው እንዳለ እንዲወጣ አድርገዋል። ስራ ቦታ ወጥቶ እየመጣ ነው፣ እዛ ጋር እየመጣ ነው። ከመጣው

ቀቀቦ እየተወጋ በኋላ እኔም እንደዚህ ይዞ ስልክ መተደወል እምባለ ልጆቹ ልጁ ወደቀ፣ ያው ጥቁር እኔጋ ያለው ወደቀ። ከስራ እያማጣን ነው፣ ከስራ እያማጣን እያለው አስራ ሁለት ሰዓት አርባ አምስት ደቂቃ ነበር። ከዛ የት እየሄዳችሁን ብሎ ያዙልንና ከዛ ልጁ ደነገጠና ለመሸሽ ለመሮጥ ሲሞክር ከዚያ በጩቤ ወጋና በኔ በአንዱ አጠገቤ ያለው ልጅ በድንጋይ መታኝ፣ ስልኬ ወስዶ እነርሱ ሲሮጡ ማን ስጮይ ማንም የሆነ ሰዎቹ ማጥቶ ከዛ ወደ ከሳሾቹ በአካባቢው የሰዎችን እንቅስቃሴ በመከታተል የወንጀል ድርጊቱን ፈጽመው ከተሰወሩ 24 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር መዋላቸውን ኢንስፔክተር ሰለሞን አበበ ተናግረዋል። ሁለቱንም የግል ተበዳዮች አንደኛው በተለይ ደና ስለነበረ አንደኛው ግን ሆድቃው ተዘርግፎ ስለነበረ የግል ተበዳይን በመያዝ ወደ ሕክምና ቦታ ከአካባቢው ህብረተሰብ ጋር በመሆን እንዲደርስ ነው የተደረገው። ፖሊስ ከዛ ሰዓት በኋላ እዛ አካባቢ ማናቸው ተጠርጣሪዎች የሚንቀሳቀሱት እነማን ናቸው የሚለውን ቁጭ ብለን ከተነጋገርን በኋላ በንጋታው ወደ ስራ የተገባበት ሁኔታ ነው ያለው። በአንድ ቀን ሀያ አራት ሰዓት ባልሞላ ጊዜ ውስጥ ተጠርጣሪዎችን ባለን በአካባቢ ባገኘነው መረጃ መሰረት ይዘናቸዋል። ሶስቱንም ተጠርጣሪ ከያዝን በኋላ ክስ እንዲመሰረትባቸው በአካል እንዲለዩ ድርጊቱን የፈጸሙት እነሱ መሆናቸውን ካረጋገጥን በኋላ አቃቢ ግም ይህንን መዝገብ ክስ መስርቶ ተጠርጣሪዎቹ ዋስትና ተከልክለው በማረሚያ ቤት የሚገኙ መሆኑን ያው ገልጻለሁ። እኔና ጓደኞቹ ሮጫች ስነድ አንጀቱ ተዘርግፋል። ከዛ ከመሬት አንስቼ እንተናርገን በሻርቢ ነው ያሰርኩት። በሻርቢ አስሬ ምናምን አርገን ወደ ሕክምና ያደርሰናል ጓደኛ ሱጋ የነበረው አሁን ውስ ሰው ነው ወቅተው የጠፉት። ያለ ብሩና ስልክ ወስዶ ነው ሄዱት ያለ። ቀይሱን ልጁም ተወቅተው ተመትተዋል። ግንባሩ ላይ ሁለት ሆነ ነው አነስተን። ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ርፍርፍ ይበልልኝ። ይህም ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉት ማለት ነው። ላይክ፣ ሼር፣ ሰብስክራይብ ስታደርጉት ምክንያቱም ለሰዎች ስለሚደርስ ተደራሽነት ይኖረዋል የእህታችን ፍትህ ዛሬም አንዝም አንልም እንጮኋለን ፍትህ ለትዝታ ፍትህ በግፍ ለተገደለችው እህታችን ፍትህ እንደ በግ ለተሰዋችው እህታችን እያል እንጮኋለን ማለት ነው በጣም የሚያሳዝን ና ልብ የሚሰብር ቪዲዮ ደግሞ ህዝቡን በእንባ ያስረጨው ምንድን ነው ትዝታ ስላልወለደችው ልጅ ያወራችው ቪዲዮ በጣም በጣም የሰውን ልብ የሰበረ ቪዲዮ ነው እንግዲህ መጀመሪያ ምንድነው ስለ ቤቢ ሻወር ማለት ነው። ስምንት ወር ሲሞላኝ ቤቢሻወር አለ፣ ግን አልወድም። ለእናንተ ስል ግን አደርገዋለሁ። እኔ ግን ብዙም አልወድም ቤቢሻወር የሚባለው፣ ከመወለዱ በፊት እያለች ያወራችሁ፣ ያው ቀን ጨባርጌ አስገባላችኋለሁ እና ሌላውን ብዙ ነው ያወራችሁ በዚህ ጉዳይ ላይ ማለት ነው። እና ይሄ በጣም ልብ ተሰብረዋል ማለት ነው። ገና ምን አክል ጉጉት እንዳላት ለልጅ እና ምን አክል ለልጇ፣ አኔንጃ ብቻ ከጓደኞቿ ጋር ያወራችው ነገር በጣም የሰውን ልብ እየሰበረ ነው ያለው። እሷ ካረፈች በኋላ እንግዲህ ብዙ ብዙ ነገሮች ቮይሶች፣ ቪዲዮዎች እየወጡ ናቸው ያሉት ና ስለ ሆዷ ውስጥ ስላለው ልጅ ምን አክል እንደ ጓጓች ና ስለ እሱ ምን አክል ስታወራ እንደነበረ ከጓደኞቿ ጋር የወጣው አይደለም የቤተሰቦቿን የእኛንም ልብ ሰብሯል። እውነቴን ነው የምላችሁ፣ በጣም ያሳዝናል። ፍትህ በሉ፣ ዛሬም ፍትህ በሉ። ይህ ሰው አልተያዘም። ለምን አልተያዘም? ፊቱንም እንግዲህ ዶክተሮችን አናግሮ ሰርጀሪ ሊሰራ ነበረ የሚባልም እየወጣ ነው፣ አነጋግሮ ነበር ሁሉ ተብሏል፣ ፊቱን ለማስቀየር እና ብዙ መረጃዎች እየወጡ ናቸው። እባካችሁ በየትኛው መንገድ ላይ ማለት ነው። ፊቱን የለወጠ ሰው ስታዩ አዲስ ሰው ሆኖ ከታያችሁ ያ ሰው ለማንኛውም ያዙት ማለት ነው። ቢያንስ በቁመቱ ሌላ ነገሩን ፊቱ ሊቀየር ይችላል። ጥርሱም ሊቀየር ይችላል። ወላቃ ነው የተባለ ነው። ይሄ ኖርማል ጥርስ አይደለም፣ አርተፍሻል እንደሆነ የተነገረ ነው። እና እባካችሁ፣ እባካችሁ፣ የሀረር ልጆች፣ ሀረር ያላችሁ እባካችሁ ይሄን ሰው አሳልፋችሁ ስጡ። ኢትዮጵያ ገብቷል እየተባለ ነው። ቢገባም ወደ ግብጽም ተመልሷል፣ ወደ ሱዳንም ተመልሷል። ብዙ ነገሮች እየተባለ ነው። ያም አለ ይም አለ ይሄ ሰው አልተያዘም። ግን ሀረር ላይ ያላችሁ የሀረር ልጆች እስኪ ቁም ነገር ስሩ። የዚህን ልጅ ቤተሰቦች አውጥታችሁ ለሕግ አካል አቅርቡ ማለት ነው። ልጃችሁ ሕይወት አጥፍቶ ጠፍተዋል ና ብላችሁ እነሱን ለምንድ ነው ለሕግ ማታቀርቡልን? ሀረር ላይ የሀረር ልጆች እባካችሁ ባካችሁ ማለት ነው። የዚህን ሰው ቤተሰቦች አውጡ። አንድም ሰው የዚህ ሰው እናት ነኝ እህት ነኝ ወንድም ነኝ ብሎ እየወጣ የለም። በዚህ ዙሪያ ላይ እስካሁን ባየሁት በየሚዲያው እየተከታተልኩ ነው። ይሄን ሰው አቀዋለው ዘመዴ ነው ብሎ የወጣ ወንድም ነው እህቴ ነው ብሎ የወጣ ሰው የለም። ስለዚው በድብቅ ብቻ ነው የሚጽፉት። ኮሜንት አልገደለም እንዲህ ያላደረገም ማነታቸው በማይታወቅ በፌክ አካውንት ስድብ እሷን ማንቋሸሽ ምናምን ይለቃሉ እንጂ ምንም የታየ ነገር የለም እስካሁን። ስለዚህ ሀረር ላይ ያላችሁ ልጆች ደግሞ ይህን ስለምታውቁ ማለት ነው እባካችሁ እንለምናችሁ ማለት ነው በፈጠራችሁ። የንጹህ ደም እንባ የንጹህ ደም እየጮኸች ናት በፈጣሪ ዘንድ ማለት ነው። እና እባካችሁ ይህን ሰው አሳልፋችሁ ለህግ አካል ስጡልን እላለሁ። ቪዲዮን እስከ መጨረሻ እዩት። አስገባላችኋለሁ ማለት ነው አሁን እስኪ ያለውን ነገር ይሁ። በጣም ጭካኔ የጭካኔ ጥግ፣ ኢትዮጵያን በጣም ተጨካክነናል እና በአሁኑ ሰዓት ላይ እየተደረገ ያለውን ነገር በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። እውነት ስለ እውነት ነው ምላችሁ፣ በጣም ያማል፣ በጣም ያቃጥላል። ገና ላሉ ልጆቹ ልጅ ነፍሰ ጡር እንደሆነች እያወቀ ሁለት ነፍስ ነው ያጠፋ፣ አንድ ነፍስ አይደለም። ይሄ ሰው ማለት ነው። እሱም ደግሞ ህይወቱ እንደዚህ ተሰውቶ ተሰቃይቶ መሞት አለበት ቢያዝ ማለት ነው እንጂ በእስር በምናምን እኛ አንፈልግም። እውነት አላቃጥላችሁ አላመማችሁ? ተስፋዋን እኮ ነው ጭል የሚያደረገ። ገና ገና ስለ ቤቢሻውር እያወራች ነበረ። ገና ገና ስምንት ዘጠኝ ሲሞላ ስምንት ወር ካለፈ በኋላ እንግዲህ ቤቢ ሻወር ምናምን የሚባል ነገር አለ እና እሱን እኔ ግን አልውድም፣ ቤቢሻወር ግን ብዙም አልውድም፣ ግን ለእናንተ ስል አደርገዋለውኝ እያለች ከጓደኞቿ ጋር ያወራችሁ ተለቋል። እውነት አይደለም ቤተሰቦቿን እኔ ልቤ የተሰብረዋል በዚህ ጉዳይ ማለት ነው። ይህን ከሰማው በኋላ ቅስሜን የተሰበረ ማለት ነው። እና እባካችሁ ሁላችሁም ማለት ነው ፍትህ ለትዝታ እንዲያዙላችንም ሼር እናድርግ፣ ላይክ እናድርግ። ሁላችንም ስራችን ስለትዝታ ይሆን ፎቶቸውን እየለጠፈን እንስራ። በማርያም እውነት እኔ በጣም ተቃጥ ያለሁ ውስጤ በጣም አሯል። በጣም ልቤን ሰብራኛለች። ይሄ በን ሞትን ፍትህ አለማግኘት ና የዝች ልጅ ገዳይ የእህታችን የትዝታ ገዳይ አለመገኘት በጣም አንድዶኛል። የተቃጠላችሁ እያቃጠላችሁ ካላችሁ እባካችሁ ሁላችሁም ድምጽ ሆኑ ስሩ፣ በሚመጣው መንገድ ሁሉ ማለት ነው። ፍትህ ለትዝታ እንዲገኝ ሼር አድርጉ፣ ተባበሩን። እናንተም ላይክ አድርጉልን፣ ሼር አድርጉ፣ ሰብስክራይብ አድርጉ። ሁላችሁም ሼር ስታደርጉት ፌስቡክ በተለያየ ቦታ ላይ እየለጠፋችሁ አፋልኩን እያላችሁ እባካችሁ። ደብዛው ጥፍት አለኮ። የበላው ጅብ አልጮህም አለ። በጣም ነው የሚያናድደው፣ በጣም ነው የሚያሳዝነው። ውነት፣ ፍትህ ለትዝታ እስኪ ተመልሽ ይመጣሉ። እስከ መጨረሻ አዳምጡት።